ወደ ማጠቃለያው ሰዓት ሲደርስ ሰይድ ሪድዋን የጀነት ዘበኛ ቁልፍ በእጁ ይዞ የጀነት በር ለመክፈት ሰይድና ማሊክ የጀሃነብን በር ለመዝጋት በጉጉት ሲጠባበቁ የነበረውን መልእክት ከጅብሪል ከሰይዱል መላእካ ከሆነ ከጅብሪል ለመስማት ሰዓቲቱ በቀረበችም ሰዓት የነቢዩ ውልደት ተፈጸመ። የጃሂልያ ስርዓት ለአንዴና ለመጨረሻ ጊዜ ጀህልና ተቀበረ።

ጀህልና ለአንዴና ለመጨረሻ ጊዜ ተወለደበት የተወገደበት ስለሆነ እንግዲህ ነገ ምናከብርበት ቀን ይሆናል። ኢንሻ አላሁ ተዓላ በአላህ ፍቃድ ይህን እናከብራለን። እኔ ግን ምለው እንደው እማታከብረው ወንድሜ እኔ ባለማክበር አልቀየምህም። ምንም እንኳን ሸሪዓዊ መብት ባይኖርህም ላለማክበር፣ ዳሩልኩፍር ላይ ግን ስላለን ያው አለማክበርህን እንደ አንድ ነገር እናከብርልሃለንና

ነዋፊ ተጨማሪ ኢባዳዎችን ስንሰራ እንደውም ከኢዶቹ በበለጠ በበለጠ እኔ የረሱል መምጣት ነው ነጃ ያወጣኝ፣ ከጨለማ ከመጠጥ ያወጣኝ፣ ከጫት ያወጣኝ፣ ከሆነ ነገር ያወጣኝ እንጂ ጥይት ማይበሳው መኪና ውስጥ ተደብቆ መርዙን የሚረጨው ሰው አደለም። የኔን ዲን ያረጋገጡልኝ ረሱል ሰለላሁ ዐለይሂ ወሰለም ናቸውና እንደው በዚሁ መልክ በቅንነት ተረድተ ነው። የዘንድሮውን ኢባዳ አላህ በረካ አድርጎልን መውሊዱን በረካ አድርጎልን የእሳቸውን የእሳቸው አምባሳደር ሆነን የረሱል ለ ላ ሰለም አምባሳደር ሆነን እሳቸውን በዓለም ከፍ ብለው እንዲታወቁ እሳቸውን እንደዚሁ ምናስቀጥልበት የእሳቸው መሐባ ሁሉም ጋር የሚገባበት ዛሬ ከመሬት ተነስቶ እሳቸውን ሊሰድብ የሚሞክር አለ፣ ያ ሁሉ የራሱን የሆነ እርምት የሚወስድበት እሳቸውን የሚያውቅበትና እንደው እስልምናን እንኳን ባይከተል ነቢዩ መሐመድን ይሄ ምንድነው ነቢዩ የተወለዱበት ቀን ስላ ሰለም ለአንዴና ለመጨረሻ ጊዜ የሙስሊሞች ኒኩሌር ቦምብ የፈነዳበት ቀን ነውና ከዛ ቀን ውጭ ቺ ዱኒያ ተሸልማ አታቅም ከዛ በኋላም ተሸልማ አታቅም ኢላዊ ሚልቅያማ ዱኒያን አንድ ቀን የሸለማት ነቢዩ የተወለዱ ቀን ነው ስለዚህ እባካችሁ እባካችሁ ውሃቢዝምም ሆኑ ተክፊርም ሆኑ ቁርቃንም ሆኖ እባካችሁ እኛ ኮ ጀነት ልንገባ የጀነት ሰዎች ነን ብላችሁ መስጊድ ቁጥባ ላይ ክትሰብኩናላችሁ፣ ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ጀሀነም ትከታላችሁ። የጀነትን ባብ ቀርታችሁ አታቁም። አባካችሁ፣ የጀነትን ባብ ቀሩ ወሐብዮች። እንደዚሁም የመክፊራ የመህረትን የተውበትን በር ዘግታችሁ አልኡመቱ ላይ የተውበትን ባብ ቀሩ እላለሁ እኔ። ያው ብስምላ አልሐምዱሊላህ ረቢል ዓለሚን አላህ የተባረከ መውሊድ ያድርገልን ለሁላችንም። አው

እጀዛቸውን አላህ በጀነቱ ዓለም ይክፈላቸው አላህ ቀብራቸው ኑር አላህ ያርግላቸው። እነዚህን የመተቸት ብቃት አንተ እ ጥይት ማይ በሰው መኪና ውስጥ ብቻ ስለ ተደበቅክ እነዚህን የመተቸት ብቃት አለኝ ብለህ ካሰብክ ተሳስተሃል። እነሱ ኒኩሊየር ቢፈነዳ ኒኩሊየር ጤፍራቸው ማይነካቸው ምንም ማይፈጥርባቸው ዓሊሞች ናቸውና በዚህ ልክ መውሊዳችንን ኣብ ባትረብሹን የምታከብሩ ደሞ ማሻአላህ፣ ስርዓቱን ጠብቃችሁ ሴትና ወንድ ባለ መቀላቀል አደቡን በጠበቀ መልኩ። ምክንያቱም ብዙ ሰው መውሊድ ሲባል ይሄ የድቤ ምናምን የሆነ የጭፈራ የጫት ነገር ነው የሚመስለውና መውሊድ የድቤ እና የጫት አለመሆኑን በተግባር ማሳየት መቻል አለብን። ጫታችን እንቅባለን፣ ቤታችን ልሱ፣ ማንም አያገባውም። ከመውሊድ ጋር የሚገናኝ ነገር አይደለም፣ አጀንዳም ርዕስም አይደለም። ስለዚህ በዚህ ልክ መውሊዱን ብናከብር መልካም ነው። ነቢዩን በጣም ማስተዋወቅ አለብን። ምርጥ አምባሳደር ነኝ እኔ በድሩ ኑሪ ከድር እባላለሁ የረሱል ሰለላሁ ዐለይሂ ወሰለም ምርጥ አምባሳደራቸው ነኝና በጣም ደስ እያለኝ ወላሂ ለዓዚም <سؤال> መሻይኮቼም አመስጋኝ ነኝ። በጣም መሻይኮችን አመሰግናቸዋለሁ። ሰለዋት በረሱል ላይ አበዛለሁ። ዚክር አላህ <سؤال> በዛ አላህ <سؤال> ላይ ታሕሊል ላኢላሃ ኢለላህ ሚለውን ዚክር አበዛ። ይሄው ነው እንግዲህ እስልምና ከዚህ ፍሬም ውስጥ ያለ ደስታ ምንጭ ነውና እባካችሁ ደስታችሁን ኑና ከቻላችሁ ተካፈሉን፣ ካልሆነ አትረብሹን። እንግዲህ ለምታከብሩ መልካም መዉሊድ ይሁንላችሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ወዳችኋለሁ።